ጉባኤን ለማነጽ ወንድምን እህትን ለማነጽ የጸጋ ስጦታ ያስፈልጋል። አንዱ ከዛ ውስጥ ጸጋ ስጦታ በቤተ ክርስቲያን ውስጥ ትንቢት ስጦታ በአዲስ ኪዳን የትንቢት ስጦታ እንዳለ እኔ አምናለሁ። ለምንድን ነው የማምነው? ከሜዳ አምጥቼ ሳይሆን ባይብሉ ስለሚለ መጽሐፉ ስለሚል ኦኬ። ስለዚህ ለማነጽ ከሆነ ትንቢት መናገርን በብርቱ ፈልጉ ለጉባኤ በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም። ይኸው አንብቡ። ልሳን ለሰው አይደለም። ይሄ ነው አሁን ለማነጽ የተሰጠ ጸጋ ስጦታ ለማፍረስ ሆነዋል። ለማፍረስ ሆነ፣ እርስ በርስ ለመጠፋፋት፣ ለመናናቅ፣ ለመጠላላት ሆ ኔ ጸጋ ለማነጽ ነው የተሰጠ። ልሳን ለሰው ሳይሆን ለእግዚአብሔር ነው የሚነገር። ስለዚህ አንተ አንቺ እኔ በልሳን ስጦታ ከተሞላን መንፈስ ቅዱስ ልሳን ከሰጠን እኛ ለእግዚአብሔር የምንናገርበት ለእግዚአብሔር የምንጸልይበት እንጂ ለሰዎች የምንናገርበት ከሰው ጋር እየተባባለ የምንነጋገርበት ስጦታ አይደለም። አይታችሁ ከሆነ አንዳንድ ወንጌላን አማኞችን መንገድ ለማጥፋት ይመስለኛል። አንዳንዴ ተልዕኮ የያዙ ይመስለኛል። ሳያነቡ ቀርቶ ያ እርስ በርስ አይታችኋል። በቲቪ እየቀረጹ በልሳን ማንም በማያስተውለው ቋንቋ ጉባኤ ላይ እንደፈለገ ሲሆኑ እነዚህ ዱርዬዎች ናቸው የእግዚአብሔርን ቤተ ክርስቲያን የሚንቁ ማህበርን የሚንቁ ናቸው ማለት ነው አንዳንዶች አሰተኞች ናቸው አንዳንዶች እውነተኞችም ሆነው ግን በዚህ አይነት ነገር ይኖራል አንዳንዱ ባለማወቅ ነው ኦኬ ስለዚህ ልሳን ለእግዚአብሔር ነው እንጂ ለሰው አይደለም ይው ለአንብብላችሁ አንዳንድ አለ የእግዚአብሔርን ቃል እንደዚህ አጌኒስት የሚሄድ ፍቅርን ተከታተሉ፣ መንፈሳዊ ስጦታ ይልቁንም በብርቱ ፈልጉ ይልና፣ ትንቢት መናገርን በብርቱ ፈልጉ ይልና፣ በልሳን የሚናገርስ ይላል፣ ለእግዚአብሔር እንጂ ለሰው አይናገርም። ለእግዚአብሔር እንጂ ለሰው አይናገርም። ለማን ነው ልሳን? ለእግዚአብሔር እንጂ ለሰው አይናገርም። ለምን? ቢኮዝ የሚያስተውለው የለምና፣ የሚያስተውል ስለሌለ ልሳንን ለእግዚአብሔር ነው እንጂ ለሰው አትናገር በማህበር መካከል እንደ ትርጉም የሌለው ልሳን እየጮክ መድረክ ላይ ና ብለ ጠርታ አንድ ሰው የእብድ ጉባኤ አዳዲስ የመጡ ሰዎች አሉ ስለ ልሳን ያልተማሩ አብደዋል ይላሉ ይሰናከላሉ የዴቪል ቤት ነው ይላሉ የሴጣን ቤት ነው ይላል። ገዛስ ትልቁን መልእክትም ክርስቶስን እንዳይሰሙ ከለከልክ። መሰናከለውን ማለት ሰው ስለዚህ ምንድነው ነው ልሳን ለማን ነው ው ልሳን ለሰው ሳይሆን ለእግዚአብሔር ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር ሁለት ላይ አንብቡ ለእግዚአብሔር እንጂ ለሰው አይናገርም የሚያስተውል የለምና በመንፈስ ግን ምስጢርን ይናገራል። በመንፈስ ምስጢርን ትናገራል። በመንፈስ ቅዱስ ልሳን በመንፈስ ቅዱስ የምትለማመደው አይደለም። የሆነን ሰው ፓፓፓ ሲል አይተህ ፓፓፓ የምትለው በመንፈስ ቅዱስ ፑሽ ተደርገ ተነርተ ነው የምትናገረው። ከውስጥ ፈንቅሎ ሊነዳ ይገባል፣ ሊመጣ ይገባል። አንዳንድ ሰው ሆድ ይዘው ነው በለው በለው ልሳንን በለው አውጣው፣ ልሳን ትሞላለ ይላል። እንደዚህ የሚባል ልሳን የለም እንደዚህ የሚባል የለም። ለማጥፋት ሞክሬ አልጠፋም ነው ያለኝ። ለማጥፋት ምንድን ነው መላሴን የያዘው አማርኛ ልናገር ስ መናገር አቅቶል ምላስ የሚጣፍጥ ከባድ የሆነ ሰላምና ደስታ ኃይል ውስጥ እየፈሰሰ እኔ ያኔ ጴንጤ አለው ጊዜ በጣም ነው የሚያሰናክለው። ራሱ ግን ደስታውና ጣሙ በህይወቴ ተወልጄ ስቃቅ ራሴን ስቃቅ እስከዛ ጊዜ ደረስ አይችውም አላውቀውም። የመንፈስ ቅዱስ መብሰስ ላይ ባይብሌን አነባለሁ ከሀያ አራት ሰዓት ከዛ ስመሰክር ውላለሁ። ቤቴ ጸልያለሁ። ቤቴ ላይ ስጸል ይወረደብኝ እኔ ጴንጤዎች ጋር ለመጣሁ ጴንጤ አለው ሰው ስለዚህ በኢየሱስ ስም እያልኩኝ እንዲለቀኝ ሁሉ ጸልያለሁ ግን ሰላምና ደስታው ከዛ ቀን ጀምሮ ጸሎት ማልችለው ሰውዬ ረጃጅም ሰዓት እግዚአብሔር ፊት ተንበርክኮ መጸለይ የሆነ ምንብ እንዳውም ማለት ነው ግዴ ተገድጄ ሳይሆን በደስታ ከጸሎቱ መነሳት እያስጠላኝ እያስጠላኝ ረጅም ሰዓት ዝም ብሎ ምላሴ ይናገራለን የፈቅጅለት ይገፋል ኩርሻ ያደርገኛል በመንፈስ መንፈስ ለመንፈስ ነው፣ በመንፈስ ነው ምጸል። ስለዚህ በመንፈስ ሚስጥራትን ትናገራለ። ሚስጥር የሆነው ለምንድን ነው? ስለማታቀው እንጂ የሆነ የተሰወረ ሴጣን እንዳያቀው ምናምን ተብሎ አይደለም። አንተ ስለማታቀው ሚስጥር ነው ለአንተ ነው። ነገር ግን የጸጋ ስጦታ ደግሞ አለ፣ የትርጉም ስጦታ። የትርጉም ስጦታ ካለ ደግሞ ማህበር ላይ ብትናገረውም ተርጓሚው ይቁም፣ አብሮ አንተ ትናገራለህ፣ ተርጓሚው ተረጉማል። ለዛ ለምስጋና አብሮ አሜን ይላል ይላል። ኢየሱስ ጌታ ነው አሜን ስለዚህ ልሳን ራሱን ነው የሚያነጸው ልሳን የሚናገር ተመልከቱ ልሳን ለእግዚአብሔር እንጂ ለሰው አይናገርም ልሳን የሚያስተውለው የለምና የለምና በቃ አለቀ ግዴታ ከሆነብህ ጉባኤ ላይ ለመናገር ትርጉም ጸጋ እንዲሰጥ ወይ ጸልይ ወይ የሚተረጉም ይኖር ካልሆነ ግን ለአንተን የተሰጠህ ልሳኑ ልሳኑ ለጉባኤ እንዲታነጽበት አልተሰጠህም አይደለም እንዲህ ነው የሚለው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና በመንፈስ ግን ምስጥርን ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። ይሲ ትንቢት ለሰው ነው የሚናገረው። ትንቢት ለጉባኤ ነው። ትንቢት ለግለሰብ ነው። ትንቢት ለግለሰብ ላሳያችሁ። አጋቦስ የነገረው ለጳውሎስ ነው። የዚህ መታጠቂያ ባለቤት አይሁድ በኢየሩሳሌም ይዙታል ደግሞ ማሳልፍ ይሰጣል። ያስሩታል። እንደዚህ አድርጎ ራሱን ጠፍሮ አስረና፣ በእንትና መታጠቂያ፣ በጳውሎስ መታጠቂያ፣ በቀበቶ ራሱ ጠፍሮ አስሮ፣ እንደዚህ ያስሩታል። እንደዚህ ምን ያደርጉታል? ያስሩታል። ስለዚህ ጳውሎስ ለጳውሎስ ምን ነገረው? ትንቢት ነገረው። አያችሁ። ከዛ ጳውሎስ ዝግጁ ነው። በየከተማው እየመሰከረ ነው፣ ለመሞት ተዘጋጅቻለሁ ብሎ የማያቀው ዱቡዳ ሳይሆን የሚያቀው ነገር ነው፣ እየሄደበት ያለ ጉዳይ ለግለሰብ እንደገና ለአጠቃላይ ደግሞ ሀገር ላይ ረሃብ ይመጣል፣ ዓለም ላይ አለ አጋቦስ። ስለዚህ ምን እናርግ፣ አብያተ ክርስቲያና ገንዘብ አወጡና በኢየሩሳሌም ለሚኖሩ ስደተኞችና ምንም ለሌላቸው ገንዘብ አዋተው ላቁ፣ የረሃቡን ዘመን እንዲያልፉ አየ። ልክ እንደ ትራም አሉ ዮሴፍ በህልሙ ምን አየ? ሰባት የጥጋበ ዘመንና ሰባት የራብ ዘመን። ስለዚህ ለንጉሱ ሲነግረው ምን ማድረግ እንዳለበት ያውቃልና፣ ለዛ ለራብ ዘመን እንዴት ማለፍ እንዳለበት ሲስተሙን ከአንተ በላይ የሚያውቅ የለም እንዳለው። ትንቢት በቤተ ክርስቲያን ውስጥ አየህ፣ ጉባኤን ያንጻል፣ ግለሰቡን ያንጻል፣ መንገድ ያሳያል፣ ከሳተበትን መንገድ ይመልሰዋል። የእውቀት ስጦታ ጴጥሮስ ሃናንያና ሲጳሪያ ያደረጉትን አወቀ፣ በእውቀት ስጦታ ነው የገለጣቸው። አልገደላቸው በቀደም አውርቼበታለሁ። ስለዚህ ትንቢትን የሚናገር ምን ያደርጋል? ሚስጥርን በመንፈስ ግን ሚስትናገር ትንቢትን የሚናገር ግን ለማነጽ አንደኛ ተመልከቱ፣ ለማነጽ ለማነጽ እንዳትረሷት፣ ለማነጽ ለመምከር ምክርም አለው ትንቢት ለማጽናናት በመከራ ውስጥ ለሚያልፉ ያጽናናት ለማጽናናት፣ ለሰው ይናገራል። በቃ ትንቢት ለሰው ነው። ልሳን ግን ለእግዚአብሔር ነው። ልሳን ትንቢት አይደለም። ልሳን የትንቢት ስጦታ አይደለም። ልሳን ለእግዚአብሔር የምትጸልይበት፣ እግዚአብሔር የምታመሰግንበት ቋንቋ ነው። ልሳን የሰው ቋንቋ ሊሆን ይችላል፣ የመላእክት አይደሆንም ጃ። ለአንተ ሚስጥር ከሆነብህ ሚስጥር ሆኖ ባል ምን ማለት ነው? አይምሮ ያለ ፍሬ ሆኖ ትጸል ያለ በመንፈስ እግዚአብሔርን በብዙ ታመሰግነዋል። ለምስጋና ግን አሜን እንዲሉ ጉባኤ ላይ ተርጓሚ ያስፈልጋል ወይ የትርጉም ሰጣታ እንዲሰጥ ጸል ይለናል። እንደርስበታል። እሺ ለመምከር ለማጽናት ለሰው ይናገራል። በልሳን የሚናገር ራሱን ያንጻ። በልሳን የሚናገር ምንድን ነው ጥቅሙ? አንዳንድ ሰው ጥቅሙ ምንድን ነው? በልሳን መናገር ትርጉም ከሌለው ለእኔ እንዴ በጣም ጥቅም አለው ብራዘር። ትንቢት የሚናገረው እንደሚጠቅመኝ ሁሉ እኔ ያለ ትንቢት ተናጋሪ አጠገቤ ሳይኖር በቤተ ክርስቲያን ውስጥ ትንቢት የሚናገሩ ሳይኖሩ በጸሎት ሰዓት እኔን የሚጠቅመኝ ልሳን ነው፣ በልሳን መጸለይ ነው። ይጠቅመኛል። ምን ይጠቅማል? የእር ትንቢት ልሳንን የሚናገር ራሱን ያንጻል ይላል። ቀላል አረክ። ራሱን ያንጻል ነው አለቅ ከአምላኬ ጋር በልሳን በምጸልይበት ጊዜ ራሴን አንጻል ራሴን አንጻል። ልሳን ልምምድ አይደለም። የሰው አይቆረጅም ምን አይደረግም። ስትሞላ በመንፈስ ከሰጠ ስጦታው ስጦታው ራሱ ያስቸግራል፣ ይገፋ፣ ይፈነቅላል። መንፈስ ላይ ነው የሚመጣ መንፈስ ቅዱስ ለመንፈስ ነው የሚሰጥ። አንተ በመንፈስ ትጸልያል፣ በአእምሮ አይደለም እና እየጸለይ ከአእምሮ ግን ያለ ፍሬ ነው፣ ግን ትታነጻለህ፣ ግን ደስታና ሰላም ከእግዚአብሔር ጋር ያለ ይገርማ፣ እንጂ ዝም ብሎ በየመንገዱ ራቀባራቀባ በየእንትኑ ቲክቶኩ ምናምን ምንል ምናቃልለው ነገር አይደለም። ልሳንም በየቦታው የምትናገሩ ሰዎች፣ ለሰው ስለአይደለ ቴክን ተጠንቀቁ። ከዚህ በኋላ በጣም አመፀኞች አላችሁ፣ ልሳን እየተናገራችሁ አደባባይ ላይ መጽሐፉ የሚለውን ትታችሁ ማለት ምንም የእናንተ ልሳን ልምምድ ነው፣ አያንጻችሁም። ራስን ለማነጽ ከሆነ ምን ይሰራል? ምን ይጠቅማል? ሌላው መጮ እንደዛ ነው። ጉባኤ ውስጥ ለራሴና ለእግዚአብሔር እናገራል። በጣም ጮኬ እንዲሰማ ልሳኔ አላደርግም። ለራሴና ለእግዚአብሔር ግን እጸልያለሁ። ረጅሙን ታይም በልሳን ልጸል ይችላል። አጠገቤ የተማረ አማኝ ካለ ከሰማኝም ይስማኝ፣ ችግር የለም። ግን ያልተማረ ሰው ሊገባ ይችላል። መድረክ ይዤ ግን በልሳን ያልተማሩ ባሉበት ጉባኤ ላይ አንትናለን። ስለዚህ ልሳን ለእግዚአብሔር እንጂ ለሰው ስላይደለ አምላኬ የሰጠኝ ስጦታ ከሱ ጋር እንድጸልይበት ስለሆነ ለራሴና ለእግዚአብሔር እናገራለን። ይጠየቃል። ነገር ግን አደባባይ ላይ ወጥቼ እዚህ ቲክቶክ ላይ በልሳን ጮኬ ሰዎች ቢያፌዙብኝ እኔ እንጂ ተጠያቂ እነሱ አይደሉም። የለም አላደርግም። ማንም ቢያሾፍ አይነካም። እናንተ በአደባባይ ላይ መታችሁ ለምታደርጉት ልሳን የትኛውም ሰው ቢያሾፍ ምን አይልም። እግዚአብሔር ያን ሰው አይቀየሙ መንፈስ ቅዱስን ተናገርክ ብትለው እግዚአብሔር አንተን ነው አንተነህ። ምክንያቱም ቃሉ አለለ ለራስና ለእግዚአብሔር ብዬለ ይላል በጳውሎስ በኩል ነግሮሃል፣ ነግሮሃል። ስለዚህ አንተነህ ተጠያቂ። ለዛም መሰናከል፣ ለዛም ማፌዝ አንተ ተጠያቂ ነህ። ያኛው ባለማወቅ ሆኖ ምህረትን ያገኛል አንተን የምትዘለፈው በእግዚአብሔር ምክንያቱም አንተን የሚመራ የሚገዛ ቃል እያለ ማለት ስለ ሰው ልሳን ለራስና ለእግዚአብሔር ራስን ያንጻል። በእጅጉኑ ይጠቅማቸዋል። ልሳን ሰምታችሁኛል። ልሳ ምን ይጠቅማል ለሚሏችሁ እጅግ እኔን ይጠቅመኛል። አራት ሰዓት አምስት ሰዓት ልሳን ልጸል ይችላሉ በልሳ። ከዛ ስነሳ ግን ታንጭ የምነሳው የእግዚአብሔር ሰላም ደስታ ከቦኝ የምነሳው እኔ። ስለዚህ አንተ ዳረብሽም ማንንም አላስናክልም፣ ልሳን ግን ልታስቆመኝ አችልም ማለት ነው። ልሳን ለማን ነው? ልሳን ለማን ነው? ጻፉ ከታች በየሚዲያው የሚለፈልፉ ቀርጸው የሚልኩ ሰዎች እነሱ ተጠያቂ ናቸው። እነሱ ከነሱ ጋር አሜን አትበሉና፣ ለማይታወቅ ቋንቋ አሜንም አትበሉ። ልሳን ለግለሰብ ነው የሚሰጠው። የተሰጠው ግለሰብ ለራሱ ነው ትንቢት ግን ለግለሰብ አይሰጥ፣ ለሁሉም ነው። ትንቢት ለቤተ ክርስቲያን፣ ትንቢት ለማህበር ነው። ስለዚህ ትንቢት መናገር ፈልጉ ይላል። ልሳን ግን አንተ በግል ከአምላክ ጋር የምታወራበት ለአንድ ቀን አንድ አገልጋይ እና ሌሎችም አሉ። ልሳን ቢታወቅ ኖሮ ሴጣን ነገሬን ያበላሽ ነበር፣ ሚስጥሩ ስለሚያውቅ። እውነትህን ነው፣ እውነትህን ነው ጌታ መጣው። ይህንን እንደዚህ የሚባል ነገር የለም ሚስጥር ነው ሲል አንተ ስለማታውቀው ስላላወቀው ነው። ሌላውም ካላወቀው ሚስጥር ይሆናል። ስለዚህ ሚስጥርን ደግሞ አንተ ለብቻ አውራ፣ ሌሎች ስለምንግር አይጋቡ የሚለው እንጂ እንደዛ የሚል አለ? በልሳን የሚጸልይ ግን ራሱን ያነጻል። እሺ፣ ትንቢትን የሚናገር ግን ማህበሩን ያነጻል። ይሲ ትንቢትን የሚናገር አየህ፣ ለማህበሩ የተሰጠው ያነጻል። ሁላችሁ በልሳኖች ልትናገሩ ወድ ነበራል ሁላችሁ በአንድ ጊዜ በልሳን የምትናገሩ ደስ ይለኝ ነበር። ይሲ ጳውሎስ ነው የሚለው ጳውሎስ ነው የሚለው ዋነኛ ሐዋርያ ነው። ጌታ ይሾመው ነው። ጌታ የሰጠ ነው ሐዋርያ፣ የአሕዛብ ሐዋርያ ቀጥታ ትእዛዝ ነው። ጳውሎስ ትእዛዝ ነው ከአምላክ ወደ እኔ ነው ትእዛዝ የወረደ ፈልጉ፣ ታገኛላችሁ፣ አንኳ ይከፈታል እንዳለ፣ ቤተክርስቲያን ለማነጽ ትውልድ ለማነጽ አላማው ብቻ፣ ይብላቸው አላማው ቤተክርስቲያን ለማነ ትንቢት የምትፈልግበት ዓላማ ጥቂትዬ ትንቢት ጸጋ ከታየብህ ከዛ በኋላ በጣም ጸልይ እግዚአብሔር ፊት አሳልፍ ለምን ቤተክርስቲያን ለማነፅ ነገር ግን አንተ ገንዘብ ልትከብትበት ታዋቂነት ልታተርፍበት ከሆነ ደግሞ እመኔ ዴፍን ለው አብሮ የሚሰራው ወይ ስሜት ነው አብሮ የሚሰራው ለዚህ አጠቅም ብዙ ሰዎች በትንቢት ተሰናክለዋል የሐሰት ትንቢት ተነግሯቸው ማለት ከእግዚአብሔር ቤትም ወጥተዋል። ማየም ነገር ነገር ግን ለጉባኤ ፍቅር ካለ ለእግዚአብሔር ቤተ ክርስቲያን ፍቅር ካለ ቤተ ክርስቲያን እንድትታነጽ ክርስቶስን በመምሰል እንዲቆሙ ፍቅር ካለ፣ ስጸል አገልጋይ የሆነ በዚህ ጉዳይ እግዚአብሔር ያበዛላል። እንዲበዛላችሁ ጸልዩ ስለሚል ይበዛላል። እግዚአብሔር የሚያበዛ አምላክ፣ ሀሳብን ሞቲቬን ያያል። ሞቲቭ የሌላችሁ ሞቲቫችሁ የተበላሸ ሰዎች ምሽግ የምገቡ ተራራ ላይ የምትወጡ ምን ልትፈጥሩ ያው ስትወርዱ ውጤቱን ስናይ ሐሰት ትንቢት ነው የምታመጡት። ህዝብን የሌለ ነገር ነው የምታለማመዱት። ከዛ በኋላ ከእግዚአብሔር ማውጥታችሁ በቃ ቤተክርስቲያን እያፈረሳችሁ ነው ያላችሁ። ቤተክርስቲያን መፍረስ ማለት ማምለኪያ ቦታ መፍረስ አለ ወይም ህዝቡ መበታተኑ፣ ከእግዚአብሔር ጋር ያለውን ሀሳብ ከበተናችሁ ታልነቅ። ስለዚህ ሞቲቭ አስተካክሉ። ትንቢትን በብርቱ የጸጋ መንፈሳዊ ስጦታን የምትፈልጉ ከሆነ መጀመሪያ ሞቲቭ እናስተካክል። ገልጽ ነው። ሞቲቫችን ይስተካከል። ለጉባኤ ያለ ፍቅር ነው። አየህ አሁን የጸጋ ስጦታዎች የፈውስ ስጦታ ምናምን ያስፈልገናል። እዚህ ማንም ሰው እንዲታመም አልፈልግም። ወንድሞቼ ሲታመሙ ደስ አይልም። እህቶቼ ሲታመሙ ደስ አይልም። እህቴ ስስቅ ወንድሞቼ ሲስቁ ቤተክርስቲያን ውስጥ ደስ ብሏቸው ሲያመልኩ እንጂ እንዲቀስ ብለው ራሳቸውን እያመማቸው አልፈልግም አልፈልግም አልፈልግም። እንዳ በዚህ ሞቲቭ ነው የምጸልይው እኔ። የፈውስ ጸጋ ስጦታ ስጸልይ ማለት በዚህ ሞቲቭ ስለሆነ እግዚአብሔር ደግሞ ብዙ ቀን አልፎ ሲሰራ ይቸዋሉ። የምሬ ነው ምላችሁ። በቃ ስራ አስቁሞ ካንሰር ነው ምናምን የደም ካንሰር ተብሎ አለ ቪዲዮ ምናምን ያገር ቪዲዮ አለኝ ካስፈለገ፣ ግን አያስፈልግም። እና እኔ አይደለሁም ፈዋሹ፣ ጌታ ነው። ነፃዎት ሲወጡ እንዴት ደስ እንዳለኝ ገንዘብ አይደለም የኛ ደስታ እህትና ወንድሞቻችን እንደኛ ጤነኛ ሲሆኑ ገንዘብ አይደለም ደስታችን። በትንቢት ጸጋ ስጦታ የውላችሁ ጉባኤ ሲጽናና ደስ ይላል፣ ደስ ይላል። ገንዘብ ምን ይሰራላል? በጌታ እኮ ተደስታል እንዴ? ገንዘብ ሰተህ ታመጣዋለህ፣ ሰርቀም ታመጣዋለህ። የእህትና የወንድሞችን ደስታ ሰላም ግን በምንም አታመጣውም በጌታ ካልሆነ። ስለዚህ የወንጌል መስበክ የወንጌል ስርጭት የሚያስደስተኝ ሰው ወይ ሲድኑ ሀሴት ስለማድረግ፣ ሁላችን እንዲህ ነው መሆን ያለብን። እንዲህ አይነት አገልጋዮች ብዙል፣ የሰው ሰላም የሚያስደስታቸው፣ የሰው ትዳር ሲቃን፣ ለሰው ትዳር የሚጸዱ መካኖች ሲወልዱ ደስ የሚላቸው፣ ለእንደዚህ ሰዎች ጸጋ ስጦታን እግዚአብሔር ይሰጣል። የአብዛ በጌታ በኢየሱስ ተስቢ እንዴ ይመል። ክብር ለኢየሱስ ይሁን። ስለዚህ የምትፈልጉ ከሆነ ይላል ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል። ስሙ፣ መንፈሴ ምን ይላል ይጸልያል። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል። እሺ፣ በልሳን ስጸልይ ምን ነው የሚጸልየው? አእምሯችን ሳይሆን መንፈሳችን፣ አእምሯችን ሳይሆን መንፈሳችን። አእምሯችን ጥያቄ ውስጥ ሊገባው ይችላል እንድነ

ትንቢት የሚናገር ማህበሩን ያንጻል። ሁላችሁ በልሳን ልትናገሩ ምን ነበር ወድ ነበር ደስ ይለኝ ነበር ብትናገሩ፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ከዚህ ይልቅ ግን በጣም የምፈልገው ትንቢት እንድትናገሩ ማህበሩ ይታነጸን። ንግግሩን ባይተረጉም በልሳን ከሚናገር ግን ትንቢትን የሚናገር ይበልጣል። ማህበር ላይ ልሳን የሚናገር ምንም ነቲ ማያምነውን ያሰናክላል። ያመኑትን ደግሞ አፍለግሞ ግን እኛ ምንሆነን ነው፣ ልሳን ሲናገር ሰው አሜን የምንለው። ደህና ናችሁ። አሜን የምትሉ ሰዎች አላችሁ። ትርጉሙ ገብቷችሁ ነው? ነው ልማድ ነው? አቁሙ። እንደዚህ አሜን አይባልም። እኔ ልሳን ጉባኤ ላይ ስናገር አሜን ማለት የለባችሁ የለባችሁ። አሜን የሚባለው ለተገለጠ ቃል ብቻ ነው፣ ለምታውቁት ቋንቋ ብቻ ነው። የልሳን ክፉ የለውም አሜን በሌላል አለው ክፉ የማላውቀው ቋንቋ አሜን እምለው እየረገምከኝስ? ቢሆን የአጋንንትስ ቢሆን እንደዛም አለ እንዴ? አዎ ብዙ ጊዜ ልሳን ሲናገር በአጋንንት መንፈስ ሲናገሩ ጉባኤ ላይ መንፈስ አስወጥቻለሁ። ከዚህ በፊት አንድ ቪዲዮ ለቄ ነበር። ያው ብዙ ጊዜ የሰው ፕራይቬት ስለማይመቸኝ ነው እንጂ አሜን አይባልም። አብረን ግን መጸለይ እንችላለን። ያልተማረ ሰው በሌለበት በልሳን ሁላችንም ወደ እግዚአብሔር ልንጸልይ እንችላለን። በአንድ መንፈስ ተግባብተን በተገለጠ ቋንቋና ደግሞ ተንበርክከን ሁላችንም ልንጸልይ እንችላለን። ሳንረባበሽ ማለት ክብር ላይ ኢየሱስ ይኸው። እንደዚህ ላል ደስ ይለኝ ነበረ ብትናገሩላችሁ፣ ትናገሩላችሁ ከፍቶኝ አደለ። ከዚህ ግን ደስ የሚለይ ማህበር ይታነጽን አያንጽም። ሁላችን ልሳን ብንጸልይ ያው ማንን ያንጸ እያንዳንዱ ራሱ ነው የሚያነጸው። ራሱ ከሆነ ደግሞ ሳንረባበሽ ለራሳችንና ለእግዚአብሔር ብንጸልይ በጣም እያንዳንዱ ራሱ ያነጻ ያነ ጉባኤን በአንድነት የሚያነጽ ደግሞ ትንቢት ወይም የተገለጠ ትምህርት ያስፈልጋል። አሁን የምሰሙት ቃል እያነጻችሁ ነው፣ ሁላችሁም ስለምሰሙ። እሺ አሁንስ እንደዚህ ይላል። አሁንስ አሁን ግን ወንድሞች ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት በመግለጥ ወይም በእውቀት በእውቀት ወይም በትንቢት በእውቀት ማለት ነግሬያቸዋለሁ እንደ ጴጥሮስ ማለት ነው እንደ ጴጥሮስ ማወቅ ያለፈን የአሁኑን የወደፊት ሳይሆን ያለፈን የአሁንን የወደፊት ትንቢት ነው የወደፊትን መናገር ትንቢት ነው የአሁንና ያለፈ ምንድን ነው የእውቀት ነው እውቀትም ሁሉ ቢኖረኝ ነው የሚለው ስለዚህ አሁን ግን ወደ እናንተ መጥቼ በልሳኖች ብናገር በልሳኖች ብናገር በመግለጽ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ፣ ምን እጠቅማችኋል? ምንም አትጠቅመንም። ጳውሎስ ነፍስ የሌለበት ነገር እንኳ ዋሽንትም ክራርም ቢሆን ድምፅ ሲሰጥ፣ የድምፁን ልዩነት ባይገልጥ፣ በዋሽንት የሚነፋው ወይም በክራር የሚመታው መዝሙር እንዴት ይታወቃል? ምንም ውሰዱና ጊታርን ሳትቃኙት፣ ቅኝት ሳይኖር፣ ዝም ብላችሁ ግረፉት። ነፍስ የለውማ። ነፍስ የሌለው ዋሽንትና ክራር እንኳ ስትገርፉት ያስጠላል፣ ይረብሻል ብጥብጥብጥ ነው የሚያደርጋቸው። በቅኝት ተቃኝቶ ግን ሲመታ አይታችኋል? የመዝሙሩ ልዩነት ይገልጻ ትነካላችሁ። ክላሲካል ብቻ ተች ያደረገኛል። ክላሲካል ብቻ ውስጤ አብሮ ይዘምራል። አይ ነፍስ የለውም፣ ሰው አይደለም፣ ክራርና ማሲንቆ። ነገር ግን ባለሙያው በቅኝት ሲመታው ድምፁ ሲለይ፣ የመዝሙሩ አይነት ትለያለህ። ያለበት ዝም ብሎ ዱንዱንዱንዱንዱንዱ ቱ ይ አረከ ተንኳኳፕኝ ነው የምትሉት። አሁን ያስጠላላ፣ ግን ባለ አት ሊስት ነቅነቅ ነቅነቅ ነቅነቅ እትላላችሁ። ድምፅ የሌለው ነገር ዋሽንትን ክራረም ቢሆን ድምፁ ካልተለየ ምን በቃ ምንም አይጠቅምም። ይረብሻል ይረብሻል። ስለዚህ በዋሽንት የሚነፋ ወይም በክራር የሚመጣው መዝሙር እንዴት ይታወቃል? ደግሞ መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? የጦርነት መለከት አለ እና የጦርነት ድምፅ አለ፣ የሰርግ ድምፅ አለ፣ የተለያየ ነው። መለከት ሲነፋ አሁን ድምፁን ካልተገለጠና በዛ መልእክት ካላስተላለፈ ማን ለጦርነት ይዘጋጃል? ነጋሪት ሲጎሰም ማን ይነሳል? እያለ ይህ እንኳን ይህ እንኳን ያስተምራችሁ እንዲሁ እናንተ ደግሞ የተገለጠውን ቃል በአንድ በት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? የተገለጠ ቃላት ካልተናገርኩ አሁን እንደምናገረው ሰዎች እንዴት ያስተውሉኛል? ካላስተዋሉ እንዴት ይታነጻሉ? አዎ፣ አይታነጹም። ለራስና ለእግዚአብሔር ተናገር። ልሳን ነው። ለንፋስ የምትናገሩት ትሆናላችሁ። ለንፋስ ዝም ብሎ ንፋስ መጎሰማል። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። ቋንቋ የሌለው ሕዝብ የለም። እንግዲህ የቋንቋው ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። አር ለምሳሌ አንድ ሰው መጥቶ እኔ አሁን ለምሳሌ የማልችለው ቋንቋ ብዙም ነው። ሱማልኛ መጥቶ ቢያውራ ለእኔ እንግዳም ያሰው ብብሎ ሱማልኛ ቤ አሜንም አለልም አልታነጽም፣ ግራ ነው፣ ይጨንቀኝ እኔም እጨንቀኛል። እኔም ስናገር እሱ ጨንቀዋል። ጭንቀት በጭንቀት ረብሻ በረብሻ ነው የምንሆኑ። እሺ እንግዳ እሆናለሁ፣ የሚናገረው ለእኔ እንግዳ ይሆናል። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ፣ መንፈሳዊ ስጦታ ምን ይፈልጋል? ፍላጎት ይፈልጋል። በብርቱ መፈለግ፣ ቤተክርስቲያን ለማነጽ ለማጽናናት። አሁን ታዲያ እኔ ነው የሚጸልዩ ካላችሁ መንፈሳችሁ ለምሳሌ እግዚአብሔር መንፈስ ለመንፈሳችን ነው ድምፅ የሚያሰማው። በዚህ ጆሮ የምንጠብቀ ክርስቲያኖች አለን፣ የእግዚአብሔርን ድምፅ በዚህ ጆሮ። እግዚአብሔር በዚህ ጆሮ ስለተናገረ እንዳትደነቅ። በዚህ ጆሮ ሄደ የሰማዎች እንዲህ እንዳይመስላችሁ የሚል ሰዋለ ሰዋት። በዚህ ጆሮ መስማት ትልቅ ነገር ነው እንዴ? በውስጥ መስማት ነው ትልቅ ነገር። አብሮ እኮ ነው የሚኖረው። በስጋ የእግዚአብሔር መንፈስ ማደሪያ እኮ ነው። ስለዚህ መንፈስ ቅዱስ ለመንፈስ ነው የሚናገረው። እውቀትንም አንደርስታንዲንግንም ሁሉንም የሚሰጠው ለመንፈሳችን፣ ከዛ ከመንፈሳችን ደግሞ አእምሯችን ነው አረግ በተገለጠ ነገር የሚያውቅም። ልሳን ሲሆን ግን መንፈሳችን ብቻ ነው የሚጸልየው። ይኸው እንዲህ ይላል ጳውሎስ፣ እንግዲህ ስለ እኛ ስለ ራሱ፣ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮ ግን ያለ ፍሬ ነው እንግዲህ ምንድን ነው? በመንፈስ ጸልያለሁ፣ በአእምሮ ደግሞ ጸልያለሁ። በመንፈስ እዘምራለሁ፣ በአእምሮ ደግሞ እዘምራለሁ። በአእምሮ ደግሞ ምን እላለሁ? በአእምሮ ደግሞ እዘምራለሁ። እንዲማ ካልሆነ አንተ በመንፈስ ብትባረክ፣ አችና የፈለግኳት ጋ ደረስን። እንዲማ ካልሆነ የትርጉም ስጦታ ኖሮ በመንፈስ የጸለይከውን በአእምሮህም ካልጸለይከው በመንፈስ የዘመርከውን በአእምሮህም ካልዘመርከው እንዲህማ ካልሆነ ይላል አንተ በመንፈስ ብትባርክ ባልተማሩቱ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜ ይልሃል። ስለዚህ በልሳን ውስጥ እግዚአብሔር ነው የሚመሰገነው እያለ እግዚአብሔር እየተከበረ ነው እያለ እሱን ስትተረጉመው ለምስጋና እግዚአብሔርን ለማክበር አሜን አብሮ ይላል ጉባኤው። በመንፈስ መዘምራለሁ፣ በልሳን ተዘምራል፣ በመንፈስ ትጸልያል። ያንን ትርጉም ስጦታ ካለ ጉባኤ ላይ በልሳን የዘመርከውን በተገለጠ ቋንቋ በትርጉም ዘምረዋል። በተገለጠ ቋንቋ ካደረግከው ለምስጋና አሜን ይላል። ስለዚህ ልሳን ትንቢት አይደለም። ልሳን እግዚአብሔርን ማክበሪያ ጸሎት ነው። ወደ እግዚአብሔር የሚነገር ነው፣ ለእግዚአብሔር ነው በመንፈስ የምትነግረው። አሁን አዋርያ ስራ ምዕራፍ ሁለት ላይ ብታዩ ሁሉም ላይ ልሳን ተቀመጡባቸው። የእግዚአብሔርን ታላቅ ስራ ለእግዚአብሔር ነበር የሚናገሩ። ይህን ጊዜ የሰሙ ሰዎች በቋንቋቸው ስለነበረ ተደነቁ ይላል ተገረሙ። የእግዚአብሔርን ታላቅ ስራ ሲናገሩ ነው የምንሰማ እንጂ ለሕዝቡ አይደል ነበር የሚሰበኩት። አንዳንድ ሰዎች በልሳን ሰበኩ ይላሉ። የቱ ጋር ያገኛችሁት እንዴ? ትርጉም በስለሺ ከራሳችሁ ነው እንዴ የሚፈጥሩት? ጳውሎስን የጻፈው ጴጥሮስን የጻፈው ማን የጻፈው? ስለዚህ ልሳን እግዚአብሔርን ለእግዚአብሔር መናገር ነው። በመንፈሳችሁ ጸሎት፣ ለምሳሌ ወደ ሰው አይደለም። ልሳን ጸሎት ነው አይደል? ጸሎት ወደ እግዚአብሔር ነው እንጂ ወደ ሰው ነው። ለምሳሌ እግዚአብሔር አምላኮ እዚህ ያሉትን ሰዎች ባርካቸው ዘመናቸውን ብል እንኳ፣ አሁን ወደ እናንተ ነው እንዴ የተናገርኩት? ወይ ስለ እግዚአብሔር ነው የተናገርኩት እንዴ? ትንቢት ግን ቀጥታ ለአንተ ነው። ቀጥታ ይሄ ቀበቶ ያለች ትታሰራለ፣ እንዲገጥማል፣ እንደዚህ ይሆናል፣ በዚህ ጋር ሄዳ ተነሱ፣ ለጠራዋች ስራ ለዩልኝ ምናምን፣ ለሰው ቀጥታ። ልሳን ግን ለሰው አይደለም፣ ወደ እግዚአብሔር ነው። ስለዚህ ለራስና ለእግዚአብሔር ተናገር። ጉባኤ አትበጥበጥ፣ ሚዲያ አትበጥበጥ፣ አታሰናክል ሰዎች። ትጠየቅበታለህ፣ እግዚአብሔር ይጠይቃል። ካልሆነ ግን ትርጉሙ ካለ በትርጉሙ ስትናገር እግዚአብሔርን ስታከብር አብረው ለምስጋና አሜን ይላል።